ሰላም ሰላም፣ ውድና የተከበራችሁ የፍርት ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ዝት ትርፍ ይበድልኝ። እንግዲህ ዛሬም በጽናት ድራማ ከች ብያለሁ ማለት ነው። በጣም በጣም የአሳቀኝ ፓርት ስላለ እሷን ፓርቲ ያው አስገባላችኋለሁ ማለት ነው። በቃ ሰኒኮ እውነት ለመናገር ፈታ የምታደርገ ልጅ ናት፣ እውነት ለመናገር ማለት ነው። ሺ ዓመት ኑሪልን ሰንዬ፣ እኔ በጣም ደስ ብሎኛል የነኪራ የጽናት ቤተሰብ የኪራ ቤተሰብ ስለፈቀደ፣ አይም ሀፒ በጣም ደስተኛ ነኝ። ማለት የሰው ልጅ ዝቅ አለ ማለት እንደ ዝቅ ብሎ አይቀርም ከፍታም ስላለ ማለት ነው። እያንዳንዳችን ከዝቅታ ወደ ከፍታ ስለምንሄድ እሷ እንዳስተሳሰቧ ከኔ ሌላ ሰው ከኔ የተሻለ ሰው ይገባዋል ነው እያለች የነበረውና ጽናት ብታፈቀውም ብትወደውም እሷ ግን ለአሳልፋ ለሌላ ሰው ለመዳር ያሰበች ልጅ ነች ማለት ነው። እያንዳንዱ ነገር ዝጋ። አባትየው ያው ሀምጥት ነው ቶሎ ብሎ እየጠየቃት ነበር ማለት ነው። አዎ ጋር እሺ። እና እንደዛ ስልሽ ለምን አልነገርሽኝ? ለምን ዝም አልሽ? ለኪራ ከእኔ ከኔ የተሻለ ሰው ይገባዋል ብዬ ስለማስብ ነው እንዴት ማለት እኔ እኮ አንድ ተራ ሰራተኛ ነው ደግሞ ሲቀጥል ለቤተሰባችን ክብር የምትመጥ ነው ሀሴት ናት የሚለውን ነገር ስሰማ ያለ ቦታ እንደተገኘው ተሰማኝ እንደዚ ያልኩት እኮ ኪራ ህይወት ውስጥ ማንም የሌለ ስለመሰለ ጋሺ በጣም ይቅርታ በሰዓቱ የቤታችንነት ስሜት ተሰምቶኝ ነበር እሺ ሁሉም ይቅር ልጄን ትወጀዋለሽ በጣም ነው። እንግዲህ ልጄን ተወጀዋለሽ ወይ ብለው እየጠየቋት ነው። እሷን በጣም ነው የምወደው የማፈቅረው፣ ነፍሴ እስከምትወጣ ድረስ አፈቅረዋለሁ እያለች ነው። እና በጣም ደስ ብሎኛል። እንኳንም አንድ ሆናችሁ የብዶችን አለቃ ናሽፊባሽፊ ጽናትም እኔ እንጃ አባት፣ እሺ እንቀፊው አለ። አባትዬውም ያው በቃ ጠቃቀፉ ማለት ነው። እንግዲህ እስካሁን በኋላ መፍራት መጨነቅ የለም። እንግዲህ የብዶች አለቀዋት ዝጋ